አጠጣችንም መቢ ናት። ቆ ከመጀመሪያው አንቺ እንደዚህ ልብስ መልበስ የጀመርሽው እኔ ራሱ ገርሞኛል። ቆይ ወስዳት፣ ባትድነለስ? የሰይጣን ጆሮ ይደፈ፣ ትድናለች። ብሩስ ብሩም ብር አምባሮም የለም! እንዴ ዳጣ ማለት በቃ ቅድስት ቁማር ተበላሽ እንዴ አንቺ ቆ ይህን ያክል ሞተሻል እንዴ ምንም አታስታውሽም እረኒ ምንም አላስታውስም እኔ ግን የፈራሁት ብሩክ ልጁ ከሞተችበት እኛን ያጠፋናል አሁን ሳቅቶት እንጂ ፈቅዶልን መስሎች ነው የምንኖር ተነስ ተነስ ተነስ ሞስ የሞገሴና የብሩኬ ፈተና እንደቀጠለ ነው ብሩኬ አሁን የሚፈልገው ገንዘብ ተሟልቶለት ልጁን ወደ ውጭ ሀገር ወስዶ የሚያሳክምበት ምዕራፍ ላይ ቢደርስም በሞገሴ በኩል የመጣበት ፈተና ግን እጅግ በጣም ከባድ ነው። ማለትም ከዝና ጋር በተመካከሩት መሰረት በመጀመሪያ ሞገስ ላይ ጥቃት እንዲደርስበትም በአደገኛው ሁኔታ እየተጓዙ ነው። ማህሌትም ሞገሴ ብቻ ሳይሆን ብሩኬም አሁን ወደ ውጭ ሀገር ምሳሌን ይዞ ሊሄድ ስለሆነ ይህ ነገር መደናቀፍ አለበት፣ በጭራሽ ዝና ሞገሴ ላይ ጉዳት አድርሰህ ብሩኬ ላይ ብትተው እሱም ስለማይለቅህ ስለዚህ ሁለታቸውንም ማጥቃት ካለብህ በማለት ነግረዋለች። ሆኖም ዝና እሱንም ለእኔ ተይው፣ ምንም ችግር የለውም፣ ብሩኬን ቢሆን የኤርፖርት ጉዞ ይደናቀፋል፣ ሞገሴንም እናስገድለዋለን በማለት ተመካክረዋል። እንግዲህ የተወሰነ ገንዘብ በመስጠትም ከአጋቾች ጋር በመነጋገር ሞገሴን ባለበት እዛው የሆነ ነገር እንዲደርስበት ፈልጋ አሁንም ነገሮችን እያመቻቸች ትገኛለች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት ባለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል አምሳ ሰባት የቀጠለውን ይዤላችሁ መጥቻለሁ። እንግዲህ ቅድስት ብሩኬን ስለምትወደው ምሳሌ እንድትካተም ወደ ሬስቶራንት በማምራት ወደ ማይሆን ስራ ተሰማርታ ነበር። ሆኖም በዳጣ ምክንያት ከነበረችበት ልታወጣትና ከዛም ልትመልሳት ችላለች። ታዲያ ሰክራ ወደ ቤት ስትመለስም ብሩኬ በከፍተኛ ሁኔታ ተደናግጧል። ምክንያቱም የቅድስት ጸባይ እንደዚህ አልነበረምና ምናልባትም ዳጣ ሳስታት ወደ ሬስቶራንት የወሰደቻትም መስሎታል። ነገር ግን ዳጣ ሳትሆን ማለትም ምሳሌ ለማሳከም ስትል እራሷን መስዋዕትነት ማድረግ አለብኝ በማለት ያሰበችው ሀሳብ ምንም እንኳን እየተሳሳተ ቢሆንም ነገር ግን ከዚህ ስህተቷ ደግሞ ዳጣ ተከታትላ ልታድና ትችላለች። ታዲያ እስከ መጨረሻም ያሰቡት ገንዘብ ተሟልቶላቸው አሁን ልጁን ወደ ታይላንድ ወስዶ የሚያሳክምበት ምዕራፍ ላይ እንደደረሰ ብሩኬም በዚህ ከፍተኛ የሆነ ደስታ ተሰምቶታል። ታዲያ ይህንን ደስታውም ለማመስገን ለጓደኛው ደውሎ ነበረ። ጓደኛው ግን በጣም ቅሬታ ተሰምቶት አሁንም ቢሆን ካጠገቡ ምንም አይነት ሰው እንደሌለና ሀብት ንብረቱንም አቶ ብዙ ፈተናዎችን እያሳለፈ ይገኛል። በተለይ ደግሞ እዛ ጎዳና ላይ ውሎ ማደር እጅግ በጣም አሰልችና አድካሚ ነው። ብሩኬን በዛ ሁኔታ ከሚቀጥል ሰዎች ጋር ተቀላቅሎ እንዲሁም የሚያገኘውን ስራዎች ሁሉ እየሰራ እንዲኖርም ስለሚፈልግ አንዳንድ ምክሮችን ለመምከር ፈልጎ ነበረ። እሱም በአሁኑ ሰዓት ማንም ከአጠገቤ እንዲቀርብ አልፈልግም፣ ደግሞስ ማን አለኝና በማለት የሚያምረውና የሚወደው ጓደኛው ሉላን አሳልፎ ስለሰጠበት በጣም ተበሳጭቷል። እሷ ላይ ከምትመጣብኝ በእኔ ላይ የሆነ ነገር ባደረስክ ነበር፣ በማለት ክፉኛ እንደተናደደበትም ገልጾለታል። ሁለተኛም ቢሆን ስልኩ ላይ እንዳይደውልም አስጠንቅቆታል። ነገር ግን ብሩኬ ያደረገለት ነገር ከቃል በላይ ሆኖበታል። ብቻ ግን ስላደረክልኝ እጅግ አመሰግናለሁኝ። እኔ በድዬህ ሳለ አንተ ግን ይኸው የምሳሌን ሕክምና እንዲሳካ በዚህ ቅራኔ ሆነህ እንኳና ገንዘቡን ላክልኝ በጣም አመሰግናለሁ በማለት ምስጋናም እያቀረበለት ነበረ። እሱም ከዚህ በፊት ቃል የገባውን ተፈጻሚነት ማድረግ እንደሚፈልግና በተለይ ደግሞ ታዳጊ ዋድና እንደ ጓደኞቿ መሳቅ መቦረቅ እንደሚፈልግም ይገልጽለታል። ሆኖም ግን ከብሩኬ ጋር ያለው ጓደኝነት እዚህ ላይ እንዳበቃም እየገለጸለት ነው። ለማንኛውም ግን እኔ አሁንም ይቅርታ ጠይቀሃለሁ በማለት በተደጋጋሚ ይቅርታ ጠይቆታል። ሞገሴ ታዲያ ይቅርታውን ተቀብሎ እንደነበረ ይቀጥሉ ይሆን? አብረን እንመለከተዋለን። ለማንኛውም ግን ዛሬ የሚያሳዝነው ነገር ማህሌት አሁንም ከክፋቷና ከተንኮሏ አላባራችም። ከዝና ጋር በመገናኘት ነገሮችን እያመቻቸችና አሁንም በሞገሴና በብሩኬ ጥቃት እንዲደርስባቸውም የተመካከረች ትገኛለች። ለዚህ ጉዳይ ደግሞ ኤፍራታ መጨመር እንዳለባትና ወንጀሉም ተባባሪ መሆን እንዳለባት ዝና እየነገራት ነው። ዝናም ያሰብከው ምንድን ነው? መጀመሪያ ያመጣኸውን ሀሳብ ንገረንና በሀሳቡ ልስማማበት በማለት እሷንም ወንጀል ሊያሰራት እየፈለገ ነው። አቶ ዝና ተብዬው ማህሌት አሁኑኑ መፍጠን አለብነን፣ ብሩኬ ገንዘቡ ተሟልቶለት ልጁን ወደ ውጭ ሀገር ወስዶ ሊያሳክማት ነው እያለች ነግረው ነበረ። እናም እኔ ከብሩኬ ጉዳይ የለኝም፣ ሞገሴን ግን የሆነ ነገር እንዲደርስበት እፈልጋለሁ በማለት ሚስቱ በኩል ሞገሴ አሁንም ተስፋ እንደማይቆርጥ ያውቃልና ምናልባትም አሁንም ሉላን ያሸፍትብኛል የሚል ስሜትም ስላለው ምንም በላይ ሞገሴን መበቀል የእሱም ፍላጎት ስለነበረ ሞገሴን መጀመሪያ ጥቃት እንዲደርስበትም ነገሮችን እያመቻቸ ነው። ማህሌት ግን በፍጹም ብሩኬ ሳይቀድመን እንቅደም፣ አሁን እኮ እሱ የበረራ ሰዓቱ ደርሷል በማለት ነገሮችን ለማደናቀፍ እያመቻቸች ነው። ሆኖም ሁሉንም ለእኔ ጣዩ፣ ምንም ነገር አታስቢ በማለትም ቃል ገብቶላታል። በሌላ በኩል ማህሌት አሁን ቤት ሊገዛልኝ ነው፣ ብርም ሊሰጠ ነው፣ ዝና በጣም ሀብታም ነው፣ ቃሉንም ተፈጻሚ እያደርጋል፣ ችግር የለበትም እያለች ኤፍራታ እየነገረቻት ነው። ኤፍራታም እንግዲህ ይህንን ማድረግ ከቻለ በጣም መልካም ሰው ነው ማለት ነው። ነገር ግን እንዲሁ ከርቀት ሳዩ አስፈሪና ክፉ ሰው ይመስላል እያለቻትም ነበረ። ማህሌትም እንዲሁ ከርቀት ስታዩ ነው እንጂ ቀርበሽ ስታዩ ግን ያልሽውን ለማድረግ ወደ ኋላ የማይል ቆራጥ ነው በማለት እና በጣም እንደተመቻትም እየገለጸችላት ነው። ቅድስትም ከሬስቶራንት እየተንገዳገደች ከመጣች በኋላ እንድታርፍ ተደርጎ በምትነቃበት ሰዓት ግን የት ነኝ ያለሁት እያለች ነበር የጠየቀችው። ሆኖም ከምንም በላይ ያሳፈራት ነገር ቢኖር ሰክራ ወደ ቤት እየተንገዳገደች የገባችበት ሰዓት ብሩኬ አይቶኛል ወይ በማለት ዳጣን ጠይቃት ነበረ። ዳጣም በእርግጥ ሰክረሻል፣ ነገር ግን የሰራሽውን ስራ ወደ ሬስቶራንት የሄድሽበትን ታሪክ በፍጹም አልነገርኩትም በማለት ይህንን ነገር ሚስጢራዊ አድርጋ እንደያዘችላትና አሁንም ቢሆን ምሳሌ ሕክምና ሞገሴ የሰጧቸው ገንዘቡ እንደተሟላ እሷንም ፈጥና እሷ እንዳዳነቻት ነግራታለች። ለዳጣም ከፍተኛ የሆነ ምስጋና አቅርባላታለች። ብቻ ግን ዳጣ፣ እኔ ባልደርስልሽ ኖሮ ግን ተበልተሽ ነበረ። ለማንኛውም ከዛ ሸባ ሰውዬ ገላግየሻለሁ በማለት የሰራችውን ጀብድ ስትነግራት እጅግ በጣም ተደናግጣለች። ማህሌትና ኤፍራታም ካጋቾች ጋር ስትነጋገር፣ አሁንም ተመልሰው ቅድስት ላይ የተሰራው ስህተት ድጋሜ እንዳይሰሩሽ በማለትም አንድ ወቅት ቅድስትና ሳግታ ገድለናታል በማለት ገንዘብ እንደተቀበሏትና ከዚህ በፊት ሀንግ ስለተሰራች አሁንም ድጋሚ እንደዛ አይነት ስህተት እንዳይፈጠርም እህቷን እያስጠነቀቀቻት ነበረ። እሷም ዛሬስ ይሆናል ብዬ አላስብም፣ ብቻ የምንፈልገውን ገንዘብ ክፍይን፣ እንጂ አንቺ ያልሽውን ለማድረግ ወደ ኋላ አንልም በማለት ስራቸው ስለሆነ በትክክልም የተነገሩትን መተግበር እንደሚችሉም ለማህሌት ቃል ገብተውላታል። እስከ መጨረሻም ይህ አጋች ሞገሴ ባጠገቡ እንዳለና ጥቃት ሊያደርስበት እንደሆነም እየደወለ እየነገራት ነው። እሷም አደራ፣ ተጠንቀቅ፣ ለማንኛውም ከእጅህ እንዳያመልጥ ዛሬውኑ ተግባራዊ ማድረግ አለብህ በማለት ሞገሴ ላይ ጥቃት እንዲደርስበት ከፍተኛው ሚና እየተጫወተች ትገኛለች። ሞገሴ በበኩሉ ነገሮች ተደራርበውበት ጎዳና መዋል ማድረግ ከጀመረ ሰንበት በት ብሏል ዛሬ ላይ ታዲያ ሞገሴ መንቃት አለብህ፣ ችግርህ ምንድን ነው? ከመጀመሪያው በምን ምክንያት ነው ልትወድቅ የቻልከው? ችግርህስ ምንድን ነው? በማለት ወደ ኋላ መለስ ብሎ የሰራቸውን ስህተቶችም እያስታወሰ ነበረ። ማለትም ከማህሌት ጋር የተኛበትን አጋጣሚ፣ ከዛም ደግሞ ብሩኬ፣ አሁን ልጁ ልትታከም የሄደበትን ርቀት። እንግዲህ ይህንን ማድረግ ከቻልኩኝ ጥልቀቴ መነሳት አለብኝ። ይህ ደግሞ በህይወት የሚገጥሙ ፈተናዎች ናቸው በማለት ራሱን እያበረታታና ካለበት ድባቴ ለመውጣትም እየጣረ ባለበት ሰዓት ነው እንግዲህ ማህሌት አጋሾችን በማሰለፍ እሱ ላይ ጉዳት እንዲደርስ ማድረግ የፈለገችው። ብቻ አይደለም የሉላንም ሁኔታ መጠየቅ ይኖርብኛል፣ በምን አይነት ሁኔታ እየኖረችሆን ማለትም ከሞገሴ ነጥቆ ከወሰዳት በኋላ ምናልባትም በቀላት ስለሚፈልግ የሆነ ጉዳት ሊያደርስባት ይችላል የሚል ስጋትም ስላለው ሉላን ደህንነት መጠየቅ ይፈልጋል። በዚህ መካከል አጋቾች በቅርብ ርቀት እየተከታተሉት ነው። እነዚህ አጋቾች ሞገሴን ጉዳት ያደርሱበት ይሆን ወይስ ሞገሴ እነዚህን አጋቾች ያመልጣቸዋል? አብረን የምንከታተለው ይሆናል። ለዛሬ ምሳሌ ድራማ ክፍል 57 ይህንን ይመስል ነበር። በቀጣይ ቪዲዮ ውስጥ ከምንገናኝ መልካም ጊዜ ወንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ጋር ጋበዝኳችሁ። ባይ ባይ።